ሰላም ሰላም ውድና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት እውነት ለመናገር ያክል የሆነ ነገር ባለፈው ውለታ ኢንስትግራም ላይ ብሩኬ ላይክ አድርጎ አይቼ ነበረ ከዛ ዛሬ ደግሞ በራሱ እጅ ላይ ሳየው እንዴት እንደደነገጥኩቴ ማለት ነው እግዚአብሔርን ያው ታቶ መሰራት የሚበረታታ ነገር አይደለም ኃጢያት ስለሆነ ግን እንዴት እንደሚያምር። ብሩኬ በድጋሚ በፊት ላይ እናቱን ታቶ አድርጎ ነበር። አሁን ደግሞ ሌላ ተጨምሮበት እንዴት እንደሚያምር ዋው። የዳኒን ጓደኛ ናታን ነው፣ ማን ነው ስሙ፣ የእሱን ላይ ከአድርጎ አይቼ እሱ እጁ ላይ አይነት ነው ታቶ የተሰራው። ብሩኬ እንዴት እንደሚያምር፣ ብሩኬ ላይ እግዚአብሔርን ነው የምላችሁ፣ ዋው በጣም ነው የሚያምረው። ሸበረው በነገራችን ላይ የሆነች ደግሞ የብሱ አፍቃሪ ነኝ ወዳጅ ነኝ እያለች የሆነ ቦታ ስታለቃቅስ አየዋትና ቪዲዮ ልሰራባት አሰብኩና እኔ መች ስራ አጣሁኝ፣ ያለቃቅሱ ከፈለገችም ከሰላሳ ሁለቶቹ ጋር ትደመርና ሰላሳ ሶስተኛ ትሆን ብዬ ላሽ አልኩኝ። እያልኩ ነው ቤተሰብ። ብሩኬን በጣም ነው የማወደው እኔ በጣም ነው የማወደው ዓይን አውጣ ምን ሆነሽ ነው? እናሱ ተረጋጊ እንጂ ተረጋጊ ልዕልቷ እያለች ሀይምዬ የኔ ንግስት እያለች እንዴት ነዋ? አንቺ ዝጋ መተሽ እኔም ብሎ ለምንድን ነው ግን እናንተ ዓይን አውጣ የሆናችት እንደዚ? ምንድነው? ለምን? ስነስርዓት ያዙ። ስነስርዓት ጥሩ ነው ስነስርዓት መያዝ። ለማንኛውም በዚህ ልክ እንደዚህ ማለቃቀስ ያው ከጨረቃ ፋሚሊ አታልፊም፣ እናቴ ጨረቃ ፋሚሊዎች ወስደው ቲክቶክ ላይ እንደ ነገሩ እንደ ነገሩ ይሰራሩሻል። ብታርፊ ነው የሚሻለሽ። ረፊ፣ ጥሩ ነው ማረፍ። እና ለማንኛውም እኔ ስለ አንቺ ላወራ አይደለም የመጣሁት፣ ግን የልጃችንን የሆነ ሰው ሲነካብን ደስ ስለማይለን ትንሽ ላውራበት ብዬ ነው እንጂ እኔ አንቺ አጀንዳ አርጌ ላወራሽም አልችልም። እኔ ስለ ብሩኬ ታቶ ላወራ ነው የመጣሁት ስለ ቀብራሮ ታቶ ማለት ነው። እንዴት እንደሚያምር ዋው አንደኛ ብሩኬ ጥሩ ነገር ሲሰራ ይመሰገናል፣ ስህተት ሲኖርበት ይወቀሳል። የሆነ በቃ ምንም ማድረግ አይቻልም። ወንድምነቱ ለእናንተ ብቻ አልተሰጠም። ሰላሳ ሁለቶቹ ማለት ነው፣ ግን ወንድም አይደለም። እናንተ አፍቃሪዎች ናችሁ፣ ለከረሴቸው። ወንድምነቱ ለኛ ነው። ብሩኬ በጣም የሚያምረው በጣም በጣም ያምራል። የሚበረታታ ነገር ባይሆን አንተ ብቻ ፍክት በልበት፣ እምር በልበት ያ ብዬ ልዑል እንደዛ ስለሆም እኮ የሚናደዱ ሰዎች አሉ። በደንብ ተናደዱ። እኔ ምን አገባኝ? የሚያልቀው የእናንተ ጨጓራ እኔ አይደለም። እኔ አድናቂ እንጂ አፍቃሪ አይደለሁም እንደናንተ። ለማንኛውም ጉዶቼ ላይክ፣ ሼር አድርጉ አድርጎ አሳብ አስተያየት ካላችሁ ጣል አድርጉበት በኮመንት።